አስገራሚ ታሪክ ካላቸው ክለቦች አንዱ ወላይታ ዲቻ ማንም የዚህን ገናና ክለብ ታሪክ ቢያንስ በጥቂቱ የመስማት እድል ሳያገኝ አልቀረም። በ1987 ነው በወላይታ የሊግ እግር ኳስ የተጀመረው። በወቅቱ የወላይታ ዲቻ ከተማ ክለብ የሆነው ወላይታ ቱሳ ነበር። ወልማን በተዋናይነት ይመረው የነበሩት የሊቃው ንጉስ የሚል ስያሜ የነበራቸው አልታያ አየለና ባልደረቦቹ አንድ ላይ ሆነው በ2002 ዓመተ ምህረት ወላይታ ዲቻን ወለዱት። በመጀመሪያ የውድድር ዘመን ዲቻ የወላይታ ዞን ክለቦች ዋንጫን በማግኘት ወደ ብሔራዊ ሊግ አደገ። በብሔራዊ ሊግም ያለሽንፈት ሻምፒዮን መሆን ቻለ። ያኔ በቆጦና ስቴዲየም ቡድኑን የሚመለከቱ በመቶዎች የሚቆጠሩ ደጋፊዎች ቁጥር ወደ 10 ሺዎች ከፍ አለ። የቡድኑ የተጫዋቾች ጎል የማስቆጠርና የመከላከል ብቃት ብዙዎችን ቀልብ መግዛት ጀመረ። በ2006 ዓመተ ምህረት የአባይ ግድብ ዋንጫን አገኘ። በመሰል አመራራቸው በሚታወቁት በአሰፋው ሲዞና አብዴራዋ ዘመን በ2009 ዓመተ ምህረት የኢትዮጵያ ጥሎ ማለፍ ዋንጫን ሳመ። የከጦናው አገር ክለብ ወደ አፍሪካ ክለቦች እግር ኳስ በገናናነት ብቅ አለ። የአፍሪካ ንጉስ የተባለውን ዛማሊክን በግብጽ ካይሮ ስቴዲየም ላይ አንበረከከ። ከዚህ በኋላም የወላይታ ዲቻ ደጋፊዎች በመላ አገሪቱ ተበራከተ። ሁለት ሺ ስድስት ዓመተ ምህረት መልካም ዓመት ነበር ለወላይታ ዲቻም፣ በመጀመሪያ ፕሪምየር ሊግ ተሳትፎ ተፎካካሪ ለመሆን የተጋባቸው ዓመት ነበር። በዚያው ዓመት የአባይ ግድብ ዋንጫን በማንሳት ሻምፒዮን ለመሆን በቃ ባየገዛኝና ጓደኞቹ ከፍተኛ አስተዋጽኦ አድርገዋል። ወላይታ ዲቻ በ2007 ዓም እንደገና ሻምፒዮን ከሆነ በኋላ የዲቻ መልካም አመት እንደገና መጨለም ጀመሩ። ቦታቸውን እጅግ ላዘኑባቸው አመታት 2008 ዓም ለቀቁ። በኮጦና ስቴዲየም የድል መዝሙር መስማት ወላይታ ዲቻና ደጋፊዎቹ ብዙ መጠበቅ መታገልም ነበረባቸው። በዚህ ጊዜ በደረጃ ሰንጠረዡ ከግማሽ በላይ ከፍ ማለት አቅቷት ሲማስን ነበር ወላይታ ዲቻም ዘጠኝ ምትምረት እሸቱ መናና ጃኳ ረፋት የተባሉ ሁለት ወሳኝ ተጫዋቾችን ከአማተር ክለቦች አስፈረመ። ከቦዲቲው ሼ ጋር ሆኖ ጥሩ ቡድን ተሰራ። እናም የወላይታ ዲቻ ድል ማጣት ችግር ተቀረፈ፣ የሻምፒዮንነት ክብርንም አገኘ። እናም ታላቁ ክለብ ወደ መልካም መንገድ ተመለሰ። አንድ አመት በኋላ በአፍሪካ ኮንፌዴሬሽን ካፕ ዛማሌክን አሸንፎ በቀጣዩ ጥሎ ማለፍ በያንግ አፍሪካ ተሸነፈ። 2010 የዲቻ መጥፎ ዘመን ታሪክ ነው። ክለቡ ብቃቱን ማሳየት አልቻለም። አቋምም ወረደ። ይህ ብቻ ሳያበቃ ዲቻ ወደ ወራጅ ቀጠና መራ። ከወራጅ ቡድኖችን ለጥቂት ተረፈ። መሳይ ተፍሪና ዘነበ ፍሳ በወላይታ ዲቻ ካለፉ በርካታ ታሪካዊ ሰዎች በላይ ስማቸው ይጠራል። በኮጦና ስቴዲየም የተለየ ገድል ለመፈጸም ችሏል። በተለይ የመሳይ ተፈሪ ስራ ደማቅ ነው ለወላይታ ዲቻዎች። ወላይታ ዲቻን በአገረ ኢትዮጵያ በምድር አፍሪካ ያንነቱን ለማስመስከር እንዲችል አድርገውታል። ወላይታ ዲቻን ከብሔራዊ ሊግ ለማውጣት ብሎም የዳሴው ሻምፒዮን ለማድረግ መሳይ ተፈሪ ሶስት አመታት ብቻ ነው የፈለጉት። በቀጣዩ ውድድር አመት የአባይ ግድብ ዋንጫን ደገመ። ወላይታ ዲቻን እስከ 2010 በመሳይ አስተዳደር በአፍሪካ ውድድር በደንብ ባይሳካለትም ጠንካራ አጥቂ መስመሩ ሸይና ባዬ፣ በተከላካይ መስመሩ እሸቱና ሙባሪክ ተጨምሮ ቡድኑን አጠናከሩት። እናም ወላይታ ዲቻ በሁለት ዘጠኝ አመት ምሕረት ላይ የኢትዮጵያ ጥሎ ማለፍ ዋንጫን በእጁ አስገባ። በቀጣዩ አመት የቡድኑ ታላቅ ባለውለታ መሳይ ተፈሪ ራሱን ከወላይታ ዲቻ አሰልጣኝነት ማግለሉን አስታወቀ። ወላይታ ዲቻ በአዲስ አመራር በእግር ኳስ የተለየ ችሎታ በነበራቸው ተጫዋቾች በአፍሪካ እግር ኳስ ገናና ስም ማስፈሩን ግን ቀጠለ። በ2005ና በ2009 ዓ.ም በአጠቃላይ ማለት ይቻላል ዲቻ የውጤታማነቱን በትር በብዙ ክለቦች ላይ አሳርፎ የበላይነቱን ያስመሰከረባቸው አመታት ናቸው። በሀገረ ኢትዮጵያ፣ በአፍሪካ መድረክ የኮጦናውን ክለብ ማቆም አልተቻለም። በውስጡ ባለፉት ተጫዋቾች ኃይል የወላይታ ዲቻ ታላቅ ታሪክ ደምቆ መጻፉን ቀጠለ። በመላ ኢትዮጵያ በርካታ ደጋፊዎችን አፈራም። አላዘር ዘላለም፣ ሜሬሬ፣ ታገል ኬኑ፣ ሙባሪክ ባላክ፣ ሀብታሙ ኃይሌ፣ ጌቻሬ አናጋው በወላይታ ዲቻ በአያልነት የሚጠሩ ተጫዋቾች ሆኑ። ከወላይታ ዲቻ ታሪክ ሰፋ አድርጎ ለመመዝገን የሚያስችላቸውን ግዴታ ተወጥተዋል። ወላይታ ዲቻ የገናና ታሪክ የሆነበት ውጤትም በመስዋዕትነት ተገኝቷል። ወላይታ ዲቻ ታላቅ የነበረ ታላላቅ ተጫዋቾች ያለፉበት ክለብ ነው። በቅርቡ እንኳን እና ላዘር፣ ፋሲካ አሸናፊ፣ ሽብሩ፣ አብዱል ሰመር፣ አሊ ባየገዛኝ፣ በዛቢ መለየ፣ ጋቶች ፓኖም አዲስ ህንጻ እሸቱመና ታላላቅ ተጫዋቾች በውስጡ ይዞ አልፏል። ነገር ግን በቀላሉ ያገኛቸው ከነበሩ ዋንጫዎች ከራቀ ሰንበት በት ብሏልጣ ያሬድ ገመ ያርፉ ይሁን ተደጋጋሚ ድሎችን ባያመጡ እንኳን ወላይታ ዲቻን ከወራጅነት መታደግ ችሏል። ከስድስት ዓመታት በፊት የቆመውን የካጦና ስቴዲም የድል ስሜት፣ የሻምፒዮንነት ትዝታ የሚያድስ አንድ ድል ካመጡ እንኳን ፍጹም የማይዘነጉ ሰው ይሆናሉ። በእርግጠኝነት የዩናራ ዲያጌ ባጦኒያ ጋር የታማኝ ደጋፊዎች ዜማ ብቻ ሳይሆን የድል ዝማሬ እንዲሆን እንመኛለን።